አይ ቅሌት! አይ ውርደት! እንደው ይሄ ቤተሰብ እንደ ዛሬም ተዋርዶ ያቀ እገላታለሁ። እንደዚህ እንደ ተጫወታችሁብኝ ማለቃት እገላታለሁ ነው፣ ነብሷን ነው የማጠፋው። ፍቅረኛሽ በጣም ተናዶዳች እየመጣ ነው። ምን አንቺ አንቺ ግን ምን አይነት ሰው ነሽ እንዴ? ምን ይሁን? ለምን እንደሆነ እኔ ላይ እንደዚህ አይነት ክለት የፈጸምሽው እንዴ? ምን ይሁን ክለላ። በጣም አስጠልተሽኛል። በህይወቴ በመንገዴ እንድትቆሚ አልፈልግም። ከዚህ በኋላ መንገድ ላይ እንዳትቆሚ። ናሆም የሚባል ሰው አታውቂምሽ። ናሆም ገለል ግቢ ይ ከዚህ በኋላ ወይኔ ናሁ ሰለዩ መጸዳጃ ቤት ነገር በሙሉ ቀርቶ ለናሆ መባት እንደሰጣቸው ከሆነም ያቺ እርጉም መክራቸው ነው የሚሆነው። እኔና ናሆን መለያየታችን ካልቀረ የእናንተንም ድብቅ ግንኙነት ነው የምዘረግፈው። የመከዳትን እኔም አውቀዋለሁ። ተከድቻለሁ እያልሽ ክህደት ቢሉ ክህደት ለጊዜው ብሰበረ ራሴን ለመጠገን እየሞከርኩኝ ነው የውልግ ሁላችንም እኮ ተሰብረናል፣ ግን ከላይ ምንም ያልሆነና ምን ይመስለው ሁላችንም ውስጥ ትልቅ ጠባሳና ትልቅ ህመም አለ። አምራንን ከራሴ በላይ ነበር። በጣም ከማፈቅራት ሴት ልጅ ወልዶ መሳም ህልሜ ነበር፣ ግን ህልሜን ጥሩ ቦታ ላይ የሰራውት አይመስለኝም። እዚህ ታሪክ ላይ ግን ተጎጆዎቹን የእናንተ ብቻ ነን ምላሽ ማለቴ ያ አጽኑ አፍቃሪ ማለት ነው

ቺጄ ማን ከነውን ጋር ይታወቃል። እና አሁን በጣም የብዙ ሴቶች መሞት ነው። ግን አንቺ እንዳልሽው የባለጸጋ ልጅ ስለሆነ ሳይሆን በጣም ንጹህ ልብስ ታለው ነው። እሺ በአሁኑ ሰዓት ከዛች ከጮን ጋር ይልቅ አንቺ ምን ያህል እያሰጋሽ፣ ምን እንዳለሽ ማን በነገረሽ? እንደዚህ ወኔ ካዬ ፋዘር ዳባ ይችላል። ካስቸገርኩ እዚህ ማደር እችላለሁ ኖሃሚን ከዚህ በፊትም ኤርሚያስን ከኤሚ ጋ ያለው ቀረቤታ ስላልጣማት እቺ ልጅ ደግሞ እንደ ሌሎቹ ሴቶች ትጎዳትና እሷንም የሆነ ነገር ታደርጋትና እኔ ያንተን ጉድ ዘረግ ዘረግፍልሃለ ብላው ነበርና አሁን ደግሞ በስተመጨረሻ ኤሚያው ሰክራ መታ እቤት ከገባው አባቴ ካየኝ በጣም ይቆጣኛል፣ ስለዚህ እዚህ አንተ ጋር ልደር ብላ ወደ ኤርሚያስ ክፍል ገብታለች። ና ምናልባት ደግሞ ጠዋት ከዛ ስትወጣ ኖሃሚን ካየች ደግሞ ኤርሚያስን ጉዱ ልታወጣው ትችላለች ማለት ነው አንተ ግን ለምንድነው የሴቶችን ህይወት የምታበላሹ? ብላ ከዚህ በፊት አስጠንቅቃው ነበር ከኤሚ ጋ አንስማማና እሷ እኔን ብትጠላኝ ራሱ ህይወቷን ስታበላሽ ደግሞ ቆሜ አልመለከትህም ብላው ነበርና እሷ ደግሞ ሰክራ መጥታ ኤርሚያስን ክፍል ልደርስ ስትለው ኤርሚያስ ራሱ ባለማመን ስሜት ሆኖ በጣም ደንግጦ አይኑን አፍጦ እያያት ነበር። አሁን እሱ ማድረግ ያለበት እዛ እሱ ጋር እንድታድር መፍቀድ ሳይሆን ቀስ ብሎ ቤተሰቦቿ ሳያያት ራሱ ደገፍ አድርጎ ወደ ክፍሏ መመለስ ነው እንጂ በቃሽ፣ ችግር የለውም እዚህ ደሪና ጠዋት ትመለሻለች ጠዋት ወደ ቤት ትሄጃለሽ ካላት ምናልባት ደግሞ የሆነ ሰው ጠዋት ከዛ ስትወጣ ማየታቸው አይቀርምና ብለ ብለ ደግሞ ሽፌሩ ነኝ ብለ እዚህ ገብተ ልጅቷ ላይ ሌላ ነገር ታደርጋለ አውቀን እንደዚህ ያደረግከው ብሎ እሱም ላይ ሌላ ጣጣ ማምጣታቸው አይቀርምና ኤርሚያ ሰውን ቀስ ብሎ ሰዎቹ ሳያዩ ወይ ደግሞ እነሱ እንደተኙም እሷን ደግፎ ወደ ክፍሉ መመለስ አለበት ማለት ነው። ይሄ ነገር ደግሞ ከኑሐሚን ጋ ያለውን ነገር መታረቅ አይደለም አንዳንዴ ቁጭ ብላ የምታወራውን ነገር ራሱ ለአንዴና ለመጨረሻ ጊዜ ሊያበቃለት ይችላል ማለት ነው። ያው ኤርሚያስ እስካሁን ድረስ ከኑሐሚን ጋ አብሮ ለመቀጠል ይፈልጋል። የሷን ይቅርታ ይፈልጋል። ሲጀመርም እዛ ቤት የገባው የእሷን ይቅርታ ፈልጎ ነው። እሷን ቀርቤ እንደ ልቤ ይቅርታ ጠይቃታለሁ፣ እንደ ልቤ አወራታለሁ ብሎ ነበር እዛ ቤት የገባው ና አሁን ደግሞ ኑሐሚን እሱም ሙሉ ለሙሉ ከልቧ ያወጣች ይመስላል። ና ያንን ነገር ደግሞ ለናሆም ነግረዋለች። ለእኔ መከዳት ያን ያክል ቀላል ባይሆንም ግን እሱን ከልቤ ማውጣት ያን ያክል አልከበደኝም ነበር ብለዋለች ና ይሄ ደግሞ የሚያሳየው ኑሐሚን አሁን ላይ ኤርሚያስን ከልቧ አውጥታለች ማለት ነው። ኤርሚያስ ደግሞ አሁንም ተስፋ አለው። አሁንም የእሷን ይቅርታ አግኝቶ እንደ በፊቱ አብሮ እንሆናለን ብሎ ያስባል። ና ዛሬ ግን ትንሽ ደብሮታል። እሷንና ናሆምን መንገድ ላይ አብሮ ቁጭ ብሎ ሳያቸው በጣም ተደብሮ ነበር። ግን ደግሞ እዛ ጋ አምራንን እንዳላት ነገሩን በስሜት ተመርቶ እዛ ጋ ሄዶ ሌላ ችግር መፍጠር አልፈለግም። ና ቀስ ብሎ ምናልባት በዘዴም ኑሐሚንን ወደ ራሱ ሊመልስ ፈልጓል ማለት ነው። ኑሐሚን ግን ካሁን በኋላ ወደ ሱ የምትመለስ አይመስልም ማለት ነው። ያው እሷ በስተ መጨረሻ ከናሆም ጋር መሆናቸው አይቀርም ያው ናሆም እዛ ጋ አምራን ከርታዋለች። ልጁ ያንተ ነው እኔ ካንተን ያረገዝኩ ብላ አታላው ነበርና፣ ናሆም ደግሞ ቪዲዮውን ሲያይ እንደውም በጣም ተናዶ ነበር። ሄዶ ክደሽኛል፣ አታለሽኛል ያላት እንጂ እሷ እንደምትፈልገው ተታሎላት ልጁ የኔ ነው ብሎ ያንን ነገር አልተቀበላትም ማለት ነው። እሱ እንደውም አሁን ነገሩን ሁሉ አውቋል። ከዚህ በፊት ብር ከሱ እየተቀበለች ሌላ ፍቅረኛ እንዳላትና ሌላ ፍቅረኛ እንደምታግዝ አውቋል። ያ ነገር ደግሞ እሷን ከልቡ እንዲያወጣው ማድረጉ አይቀርም። አሁን ላይ በእርግጥ እሱም ለኑሐሚን እንደነገራት ያፈቀሩትን ሰው ባንዴ ኮ ከልብ ማውጣት ይከብዳል። አሁን ላይ ሙሉ ለሙሉ ከልቤ አወጣዋት ልልሽ አልችልም ብሏታል ማለት ነው። ግን ደግሞ እንደዛ ሆኖ ራሱ እሷ ብትክደውና እሷ ሌላ ፍቅረኛ ብትደርብበት ራሱ እዛ ጋ ደግሞ ልጁ የኔ ከሆነ ልጄ እንቀበላለው ትውለድና ልጄ ወስጄ እሷን አጠገቤ እንዳደርሺ እላታለሁ እያለ ነው። የሆነ ተስፋ አለው። ልጁ ምናልባት የኔ ሊሆን ይችላል የሚለው የሆነ ተስፋ አለው። ግን ደግሞ የእሷ ነገር ያበቃለት ይመስላል ማለት ነው። አምራንም አሁን ላይ እርግጠኛ ሆና ወደ ቤተሰቦቹ መታ ራሱ እየነገረቻቸው ያለው ልጁ የናሆም ነው። እኔ አዎ በእርግጥ ከዚህ በፊት ፍቅረኛ ነበር ግን ደግሞ ከናሆም በፊት ነው ስለዚህ ልጁ ደግሞ የናሆም ነው የፈለጋችሁትን ነገር ብሆን የልጅን አባት እፈልጋሉ ብላ ቤት መታ እነሱን ስታፋጥጥ ነበር እናም ደግሞ ለኤርሚም ነግረዋለች ግን ኤርሚ አላመናትም እዛ ጋ እሱ ነገሩ ወደ እሱ እንዳያምራ ወይ ደግሞ ልጁ የተረገዘው ልጅ የሱ እንዳይሆን ይመኛል ግን እዛ ጋ አምራን የምትለውን ነገር አላመናትም ምናልባት ልጁ የኔ ሊሆን ይችላል የሚለው ነገር ትንሽ አላሳምነውም ግን ደግሞ አምራን እዛ ጋ እርግጠኛ ሆና ኤርሚያስ ራሱ ልጁ የናሆም ነው አንተ ምንም አታስብ ምንም የሚያሳስበ ነገር የለም። እናም ደሞ አሁን አንድ ነገር አድርግልኝ ብለዋለች። እዛ ጋ ኤርሚያስ እንዴት እንዲያደርግላት አስባ እንደሆነ ባናውቅም ግን እንደምንም ብለ ከናሆም ጋር እንድጋባ የሆነ ነገር አድርግ በአስማትህም ቢሆን ብላ እዛ ጋ ኤርሚያስን አስጠንቅቀዋለች። ይሄን ነገር ካላደረግክ ደግሞ ያንተን ጉድ ለቤተሰቦቹ ዘርግፍላለሁ፣ ያንተና የኑሐሚንም ብለዋለች ማለት ነው። ኤርሚያስ እንዴት አድርጎ እሷን ከናሆም ጋር ሊያጋባት እንዳሰበች ባናውቅም ማለት ነው። እዚህ ጋር ደግሞ አሁን እሷ ያስፈራራችው ያንተን ጉድና የኑሐሚንን ጉድ እዛ ሄጄ ለሌይኩን እነግራለሁ፣ ለቤተሰቦቹ እነግራለሁ ብላለች። ኤርሚያስ ኤርሚያስ ደግሞ እዛ ጋር አንድ ያረጋገጠላት ነገር ቢኖር ይሄን ነገር ሄደሽ ለሰዎቹ ብትናገሪ ይበልጥ የምትጎጂው አንቺ ነሽ እናም ደግሞ እኔ በዛ ቢባል ከዛ ቤት ብባረር ነው እኔ የምጎዳው ነገር የለም ብሏታል ምናልባት አሁን ይሄ ነገር ኑሃሚ ላይ ትንሽ የሆነ ችግር ሊፈጥር ይችላል በእርግጥ እሷ ላይ ከዚህ በፊት እንዴት እንደዚህ አደረግሽ ብሎ ባለፈው ህይወቷ እሷን መውቀስ ሳይሆን እንዴት ነው እስከዛሬ የዋሸሽን እንዴት ነው ይሄ ልጅ እዚህ ቤት መጥቶ ሹፌር ሆኖ እዚህ ሲሰራ እንደማያቅሰው አክት ስታደርግ የነበረው ለምንድነው እሱ እንደመጣ ያኔ ለምን አልነገርሽንም ብሎ ምናልባት ምናልባት ኑሃሚንን እዛ ጋ ዋሽተሽናል፣ አንቺ ውሸታምነሽ ብሎ እሷን ሊቀየሟት ይችላሉ ማለት ነው። በእርግጥ ዝናሽ እሷን አትቀየማትም። ያው እሷ ለኑሃሚን መጥፎ አመለካከት ስላላት፣ አንቺ እንደውም ከዛ ከአምራን የባስሽ ነሽ፣ ከዚህ ቤት ውጭ ልኝ ብላ እሷ እንደውም እሷን ለማባረር ነው እንጂ እንደ ሌሎቹ እሷን ተቀይማ ወይ ደግሞ እሷን አኩርፋ ነገሩን ላታልፍ ትችላለች ማለት ነው። ሌላው ነገር ደግሞ አሁን ላይ ዝናሽን በጣም ያሳስባት ነገር የናሆምና የአምራን ነገር እንዳበቃ ታውቃለች። እዛ ጋ ዝናሽ የናሆም እናት ማለት ነው። የአምራን እና የናሆም ነገር ማብቃት ደግሞ ምናልባት ደግሞ ጋ ኑሃሚ ወደ ናሆም ልትቀርብ ትችላለች፣ ወይ ደግሞ ልቡ ልትሰርቅብኝ ትችላለች የሚለው ነገር አሳስቧታል። ና ይሄ ነገር ተፈጠረ ብለሽ አንቺ ደግሞ ወደ ናሆም የምትቀርቢ ከሆነ፣ ከእሱ ጋር የሆነ ነገር ለማሰብ የምታስቢ ከሆነ ደግሞ ከኔጋን ጸብሽ ብላ እዛ ጋ ኑሃሚንን አስጠንቅቃታለች ማለት ነው። እናም ደግሞ እሷ ከሄደች በኋላ ራሱ ለብቻዋ ስታወራ የነበረው በአሁን ሰዓት ላይ ከአምራም በላይ በጣም የሚያስፈራኝና የሚያሳስበኝ የአንቺ ጉዳይ እንደሆነ ባወቅሽ ማን በነገረሽ ብላ እዛ ጋ ኑሃሚንን ምን ያህል እንደምትፈራትና ምን ያህል ናሆም እሷንም ያፈቅራታል ብላ እንደሰጋች እዛ ጋር ስሜቷን ገልጻለች ማለት ነው። ይሄ ነገር ደግሞ የማይቀር ነገር ነው። ያው ናሆም እና ኑሃሚን ተገናኝቶ ሁለቱም ከዚህ በፊት በፍቅር እንደተጎዱ አውርቷል። እዛ ጋ ናሆም አሁን ቢጎዳም ኑሃሚንም እዛ ጋ ያለውን ነገር ነግረዋለች። እኔ ከዚህ በፊት ፍቅረኛ ነበረኝ፣ ፍቅረኛ ደግሞ ከሌላ ሴት ብር እየተቀበለ ነበር እኔን የሚያኖረኝ እሱ፣ ብር የሚቀበላት ሴት ደግሞ ሌላ ፍቅረኛ ያላት ብላ ነገሩን ልትነግሮ ብላ ነበር። እዛ ጋ ግን ድንገት ከአፏ አምልጦ በዚህ ታሪክ መሀል የተጎዳ ነው እኔና አንተ ነን ብላ ያ ነገር ከአፏ አምልጦ ተናግረው ነበር። ግን ናሆም ግራ ገብቶት ምን እያልሽኝ ነው ሲላት እሷ መለስ ብላ ወዲያውኑ በዚህ ታሪክ መሀል የተጎዳ ነው እኔና ያኛው አፍቃሪ ልጅን ብላ ነው እንጂ የነገረችው በዚህ በእሷ ዙሪያ በእሷ የፍቅር ታሪክ ዙሪያ ውስጥ ደግሞ ናሆም እንዳለ ያን ነገር አልነገረችውም ማለት ነው። ያው በስተ መጨረሻ ናሆም ይሄን ነገር ማወቁ አይቀርም የጊዜ ጉዳይ ነው እንጂ የአምራን ፍቅረኛና አምራን ልጅ ያረገዘችለት ሰው ደግሞ እዛ ቤት የነበረው የኤሚ ሹፌር የነበረው ኤርሚያስ እንደሆነ ማወቁ አይቀርም ማለት ነው። ኤርሚያስም አሁን ላይ እዛ ቤት እየተፈጠረ ያለ ነገር ራሱ በጣም ረብሾታል። በጣም እሱ ራሱ ስጋት ሰዓት ውስጥ ጨምሮታል። ሰዎቹ ሲያወሩ ተደብቆ ሁላ ይሰማቸዋል። እናም ደግሞ ኑሐሚንንም እናም ኤሚንም እዛ ቤት የተፈጠረው ነገር ምን እየተካሄደ እንደሆነ በዘዴም ቢሆን ነገሩን እንደማያውቅ ሰው ሆኖ ያንን ነገር ኤሚ ራሱ ሊጠይቃት ሞክሮ ነበር። ግን ኤሚ ይሄ ነገር ጥያቄ ፈጥሮባታል። አንተ ቆይ ለምንድን ነው ይሄንን ጉዳይ እንደዚህ አጥብቀ ማወቅ የፈለግኩ ብላ እዛ ጋ ጥያቄ ፈጥሮባት ነበር። ግን ኤርሚያስ እውነት እዛ ቤት የተፈጠረው ነገር በጣም አስፈርቶታል። በተለይ ደግሞ የአምራን በስተ መጨረሻ ወደ ሰዎቹ ቤት መታ እዛ ሳሎን ዝናሽና ለይኩን ተቀምጦ እኔ ልጅን አባት ነው ፈልጎ ያረገዝኩት ልጅ ደግሞ ከሱ ነው እናንተም ለህፃኑ አያቱ ናችሁ ብላ አይኗን አፍጣ መታ እዛ ጋ እየተቆጣች ያን ነገር ስትነግራቸው ኤርሚያስ በጣም ደንግጦ ነበር። እሱን እዛ ጋ በጣም ያስፈራው ምናልባት እኔም ልጋለጥ ይችላለሁ እኔ ላይም የሆነ ነገር ሊታወቅ ይችላል የሚለው ነገር ነበር በጣም ያስፈራው። በእርግጥ እሱ አሁን ነገሩ ቢታወቅበትና ኤርሚያስ ማን እንደሆነ እዛ ጋ ቢጋለጥ እሱ ላይ የሚደርሰው ነገር ከዛ ቤት መባረር ነው። ቁልፉን መልስና ከዚህ ቤት ውጣ ይባላል። ግን ደግሞ አላማው ይጋሽፍበታል ማለት ነው። እሱ እዛ ቤት የመጣበት አላማ ኑሐሚንን ይቅርታ ጠይቆ ከዚህ በፊት እንደነበሩ አብሮ ለመሆን ነበር። ግን ያ ነገር ስለሚበላሽበት ኑሐሚንን እንደ ልቤ ላላገኛ ትችላለሁ። እናም ደግሞ እሷ እዚህ ጋር ስትሆን ከናሆም ጋር ይቀራረባሉ፣ ከናሆም ጋር አንድ ላይ ይሆናሉ የሚለው ነገር በጣም ስላሳሰቡ ነው። አሁን ላይ የናሆም ቤተሰብ ይሄንን ሚስጥር እንዳያውቁ እየፈለገ ያለው ማለት ነው። አምራን ደግሞ ይሄንን ተጠቅማ እያስፈራራችሁ ነው። ይሄን ነገር ካላደረክልኝ ያንተ ሚስጥር አወጣለሁ፣ ያንተ ሚስጥር ለሰዎቹ እናግራችኋለሁ እያለች ኤርሚያስን ደግሞ በዚህ ነገሩ እየተጠቀመችበት ነው ማለት ነው።